አብይ አህመድ በጣም ቀደም ሲል ያልኳለ ፖለቲካ ቁማር ነው። አብይ ቁማርም አይመስለኝም። አብይ አርቆ ማሰብ የማይችል ሰው ነው። ልክ እንዳያ ቅርብ ነው የሚያስበው። አንድ ቀን ካሳደረለት አንድ ቀን ካደረበት በዛ አጀንዳ ይጠቀመዋል እንጂ በዘላቂነት ሀገር ይጠቅማል፣ አገር ይጎዳል የሚለው ነገር ፈጽሞ በአእምሮ የሚመላለስ ሰው አይደለም። ስለዚህ አብይ ምን ሊያደርግ ይችላል? ዛሬን የሚያድርበትን ውሳኔ ወስኖ እንደው ለሌላ ችግር ኢትዮጵያን ይጋብዛታል ወይስ ምን ያደርጋል? ጦር ይልካል ብለህ ትጠብቃለህ? የትኛውን ጦር መሳይ፣ የትኛውን ጦር? ጦር እኮ በአሁን ባለ ሁኔታ በጣም ተበታተኑ ያለው ኢትዮጵያ እኮ መከላከያ እኛ አይደለም እኮ የምናገሩ ራሳቸው ጀነራሎቹ ፋታጣ ፋታ የለውም። አንዷ ሰምታ ላይ ለነሱ ተናገር ሻውር እንኳን ኮሰ ደስ እንትዘው ነው አቅም የሚባልበት ጀነራል የትኛው መከላከያ ማለት ነው። በየቦታው እኮ በሀገሪቱ በሁሉም አቅጣጫ ተበትኖ ያለ እንትን ነው። ሶማሌ በምንም በምንም፣ ደሞ አሁን ደግሞ ከኤርትራ ጋር ግጭት ውስጥ ገባለው ብሎ ደሞ በተወሰነ አካባቢዎች ደሞ የሰራዊት ክምችት የተወሰነ አካባቢዎች ጀምሯል። እና በየትኛው አቅም ነው እንትን ነው የሚለው ማለት ነው። በጣም ከባድ ነው። በዛ አጣብቂ ነው ለራሱ ድሮ መጨረስ የነበረበትን የቤት ስራ ማለት ነው ይሄ ነገር በዛን ጊዜ ከፕሪቶሪያ ስምምነት ወደሚባለው ሳይኬድ ህወሓት ተደምስሶ ትግራይ ውስጥ ሌላ አይነት የፖለቲካል አረንጅመንት ተፈጥሮ ነገሮችን ነን ነው በዛ መንገድ መጨረስ በሚቻልበት እንትን ያንን ነገር እንዲህ አሁን በዚህ ደረጃ አድጎ ጎልብቶ ራስ ምታት ፈተና እንዲሆን አድርጎ አሁን እንደገና ተመልሶ ጦር ጦር የመላክ እንትኑ አቅሙ ቢኖር ነው ፍላጎቱ ቢኖርም አቅሙ ያለ አይመስለኝ። ምንድነው እሱ ነው የሚታየኝ። ከዛ ይልቅ የተለያዩ ይሄ ኢኮኖሚያዊ ጫናዎች የፌደራል ደግሞ ሌላ ጫናዎች ሊኖሩ ይችላሉ። ይሄ አንደኛው አንደኛው እንትኑ በጫና ማለት ነው። ለምሳሌ በጀት በመከልከል በረራ ተቋርጧል ሲባል ሰምቼ ነበር መሰለኝ ወደ መቀሌ ላፍሱም ትናንትና እና ሌሎች ሎኬጆችን በማድረግ ምናምን ነገር ጫና ለማሳደር እንትን የሚል ይመስለኛል። ግን ከዛ በጣም በጣም በተለየ መንገድ አይሆንም አይባልም። አብይ አህመድ 360 ዲግሪ ዞረው ከነ ደብረፂዮን ቡድን ጋር አይ በቃ ኦኬ ይሄንን ካደረጋችሁ ይሄን ካደረጋችሁልኝ እናንተን እንትን እቀበላለሁ ብሎ ሊቀጥል ይችላል። ግን አሁን እንደው ጦር ማዝመት ይሄ መከላከያውን ጣልቃ ገብቶ ለሚባለው እኔ አሁን በየትኛው አቅም ነው የኢትዮጵያ መንግስት አሁን የአብይ አህመድ መንግስት? እንደምናየው ነው አይደለ፣ አማራ ክልል በሁሉም አካባቢዎች ጦርንጦሩ ተብትናል። ኦሮሚያ ክልል እንደዚሁ ነው ያለው። አሁን ደግሞ ትናንትና ነው ዛሬ ቡሬ፣ አፋር፣ እንትን አካባቢ ከፍተኛ የጦር ክምችት አለ ሲባል ነበር። አብይ አህመድ አማራጮቹ እየጠበቡ እየጠበቡ እየጠበቡ ራሱ በፈጠረው ተንኮል ራሱ በሰራው ሴራ ተጠልፎ የተተበተበ ነው፣ በነገራችን ላይ እየተተበተበ ነው። የሚገርም ነገር በቃ፣ በጣም አንዳንዴ፣ አንድ አባባል አለ አማርኛ ቅኔ ነው፣ ደባ ራሱን ስለ ድግሱን የሚባል ነገር አለ። ራስ አንዳንዴ ተንኮል ሰራለሁ ብለህ ያ ተንኮል ራሱ መልሶ አንተን ጠልፎ የሚጥልበት እንትን ውስጥ ነው ያለው። አብይ አህመድም እንደዛ ነው። የአብይ አህመድ በቃል ኪዳን ከኤርትራም ከአማራ ኃይልም ጋር ሕወሓትን ለማጥፋት ያውላ ዘመቻ ሁላ መስዋዕት ነው ተከፍሎ ክህደት ፈጽሞ ሕወሓትን እንዲቀጥል አድርጎ አሁን አሁን የምናየው የኤርትራና ኢትዮጵያ ቀውስ፣ የአማራ ክልል ያለው ቀውስ የዛ መነሻ ግን አሁን ዞሮ ዞሮ ደግሞ ያ የመጀመሪያ የፈጠረው ደባ ተንኮል ራሱ አብይ አህመድን አሁን አጣብቅኝ ውስጥ የከተተው ይመስለኛል።